ብር ሲኖር አዋቂም ሳትሆን እንደ አዋቂ ትታያለ፣ ይሰሙሃል፣ ያዳምጧል። ኖ ብዙ እውቀት ግን እኔ ከዳሆች ጋር ሰርቻለሁ። ብዙ እውቀት ግን ዳህጋ ግን አለ፣ ብዙ ማስተዋል አለ፣ ብዙ እምነት አለ፣ ብዙ ታማኝነት አለ። ግን ያ ድህነት ግን ይሸፍነዋል፣ እንዳይወጣ ያደርገዋል፣ እንዳይታይ ያደርገዋል። ስለዚህ ድህነት እውቀትንም የሚሸፍን ነው፣ እምነትንም የሚሸፍን ነው፣ ታማኝነትንም የሚሸፍን ነው፣ ውስጥ ያለውንም የሚሸፍን ነው። ስለዚህ ድህነት ውርስ አይደለም። ድህነትን ግን ሰብሮ መውጣት ግን ይቻላል። ድህነትን የማየው ዝቅ ሳትል ዝቅ የሚያደርግ ታማኝ ሆነ፣ ታማኝ እንዳልሆንክ ሰዎች እንዲጠራጠሩ የሚያደርግን እውነተኛውን እንደ ውሸተኛ እንድትታይ የሚያደርግ ምክንያቱም ማንም ቦታ አይሰጥህም እና ሀብቱ ውስጥ እየመጣ ስትመጣ ግን እንዴት ሀብቱን እንኳን እንዳመጣው ሳይጠየቅ ግን ብዙ ጆሮች ይሰጣል ብዙ ትደመጣለ ትክክል ነው እያልኩ አይደለም እምነግርህ ቢያንስ ግን የሚከተል ሰው ግን ይኖራል፣ አታጣም። ዳኮንክ የሚከተልህም የለም ያችው ምስኪኗ እናትህ፣ ፈጣሪ በጣም የልብህ የምትለው ጓደኛ በጣም እግዚአብሔር ከሰጠ። ስለዚህ እኔ ድህነትን አልወድም። እያወክ እንዳለ አዋቂ እንድትሆን ማንም አይሰማህማ፣ ማንም አያደምጥም።